የቴክኒክና ሙያ ኮሌጆች በስራ ገበያ ሙያዊ ብቃት እንዲሁም ወቅቱን የሚመጥን ክህሎትና አቅም ያላቸው ተወዳዳሪ አሰልጣኞችን እንዲያፈሩ ለማድረግ የሚያስችሉ ተግባራትን እያከናወኑ ይገኛሉ። ይህንን ተግባር የበለጠ ለማሳካት እንዲቻል በክልሉ ተርጫ ክላስተር ከዳውሮና ኮንታ ዞኖች የተወጣጡ ከ235 በላይ አሰልጣኞች ብቃት ለቴክኒክና ሙያ ልህቀት በሚል መሪ ቃል ስልጠና ተሰጥቷቸዋል። ስልጠናውን ከተካፈሉ አሰልጣኞችና ዲኖች መካከል አንዳንዶች በጋራ በሰጡት አስተያየት ወቅቱን የሚመጥን የሰው ኃይል ለማፍራት እንዲቻል የአመራርና አሰልጣኝ አቅም ማሳደግ ወሳኝ በመሆኑ ስልጠናውን በጥብቅ ዲስፕሊን መከታተል፣ በተለይም ስልጠናው በቴክኒክና ሙያ ኮሌጆች የአመራርነት ብቃትን በማሳደግ የመማር ማስተማር ስራ ውጤታማ እንዲሆን የሚያግዝ መሆኑንም ተናግረዋል። የሰው ኃይልን ማብቃት እንዲችሉ ታስቦ የተዘጋጀ ስልጠና ነው። በዚህ ስልጠና ላይ ከዚህ ቀደም ከነበሩ ስልጠናዎች ለየት የሚያደርገው ምንድን ነው? ስልጠናው ተግባርን መሰረት ያደረገ ነው። ስኪል ጋፖችን የሚሞላ፣ አሰልጣኞች ከዚህ ቀደም በነበሩ የስልጠና ሂደት ላይ የሚታይባቸው መሰረታዊ የስኪል ክፍተቶችን ሊሞላ በሚችል መልክ የተዘጋጀ ስልጠና ነው። ልፍ ያለበትም ክህሎት እንዲያዳብር ያለው ሙያው ላይ ያለው ብቃቱ ላይ እንዲጨምር የተደረገ በጣም ወሳኝ ስልጠና ነው። ስልጠናው ሁለት ይዘት የያዘ ሲሆን አንደኛው በሊደርሺፕና ፔዳጎጂ ዘርፍ የተሰጠ ሲሆን ያ ደግሞ እንዴት መምራትና እንዴት ማሰልጠን እንዳለብን ለእኛ ክህሎት የሚጨምር ሲሆን ሁለተኛው ደግሞ ሙያ ተኮር ነው፣ እና ያ የሙያ ተኮሩ ሞር አሰልጣኞች ሰልጣኞች ላይ ማንጸባረቅ ያለባቸው ማስተላለፍ ያለባቸው እና ሰልጣኞችን በዛ ልክ መረዳት እንዲችሉ የሚያደርግ የክህሎት ስልጠናን የተቀበል ነው። አሰልጣኞች ለሰልጣኞች ምቹ ሁኔታ እንዲፈጥሩ ለማድረግ እንደ ኮሌጅ በእኛ በኩል ግባቶችን በማሟላት ስልጠናዎች ደግሞ በተገቢው እየተሰጡ ስለመሆናቸው መከታተልና ቀጣይ በተሰጠ ስልጠና መሰረት ሀገሪቱን ጥቅም የሚችል ዜጋን ከማፍራት አንጻር ራሳቸው ምን ያህል ብቁ ናቸው የሚለው ነገር ከበቁ ሌሎችን ያበቃሉ ብሎ ስለሚጠበቅ እንደዚህ እንዲሆን ለማድረግ በእኛ በኩል ምቹ ሁኔታ መፍጠር ይጠበቅብናል የሚል እምነት አለኝ። በደቡብ ምዕራብ ኢትዮጵያ ክልል ስራና ክህሎት ቢሮ የቴክኒክና ሙያ ዘርፍ የቴክኖሎጂ ሽግግር ዳይሬክተሬት ዳይሬክተር አቶ ዮሴፍ ከበደ በበኩላቸው ስልጠናው መነሻ ያደረገው በአሰልጣኞች ዘርፍ የሚታየውን የክህሎት ክፍተት ለመሸፈን የሚያስችል መሆኑንም ተናግረዋል። ከተሰጣቸው ስልጠና አሰልጣኞቹ የደረሱበትን ለመለየት ይቻል ዘንድ ምዘና በመስጠት የተጠናቀቀ እንደሆነም ነው አቶ ዮሴፍ ያብራሩት። ስልጠናው ያው መነሻ ያደረገው የአሰልጣኞችን የክሎት ክፍተት መሰረት ያደረገ ስልጠና ነው። ከዚህ በፊት አሰልጣኞች አካባቢ ላይ ያለ የክሎት ጋፕ ምንድነው ተብሎ ጥናት ተጠንቶ ተለይቶ፣ ያ ክሎት ጋፕ ከተለየ በኋላ ክሎት ጋፑን መሰረት ያደረገ ስልጠና ነው ላለፉት ዘጠኝ ቀናት ሲሰጥ የቆየረው። በፌዴራል ደረጃ ያው ሞጁል ተዘጋጅቶለታል። ክሎት ካፑን መሰረት ያደረገ ሞጁል ተዘጋጅቶ በዛ ሞጁል ላይ ነው ስልጠና ሲወስዱ የነበረው። የተርጫ ፖሊቴክኒክ ኮሌጅን ኤፍሬም አይሳ እንደሚሉት በኮሌጁ ከዳውሮና ኮንታ ዞኖች ከሚገኙ ስድስት የቴክኒክና ሙያ ኮሌጆች የተገኙ አሰልጣኞች እንደ ሀገር ብቁና የተሻለ ስራ ፈጣሪ ዜጋ ለማፍራት የሚያስችል በተግባር የተደገፈ ስልጠና ተቀብለዋል። የቴክኒክና ሙያ ኮሌጆች ውስጥ የሚገኙ አሰልጣኞች ስራ አጥነት እንዲቀረፍ እየተሰራ የሚገኘውን ተግባር በብቃት በብቃትና በጥራት እንዲወጡ የሚያስችል የሚሰጥ ስልጠና እንደሆነም ነው የገለጹት። አሁን በነበረው ዓለማዊ ሀገራዊ ሁኔታ በጣም የሚያስቸግር ነገር ስራ አጥነት ስለሆነ ይህን ስራ አጥነት ሊቀይር የሚችለው አንዱ እንደ ሀገርም እንደ ክልልም የተቀመጠው ቴክኒክ ሙያ ስለሆነ በዚህ ዘርፍ ላይ የሚሰሩ የሚያሰለጥኑ አሰልጠኞች በተለይም አጫጭር ስልጠናና የመደበኛ ስልጠና ተግባር ተኮር በማድረግ የሰለጠኑ ዜጎች ወደ ስራ የሚገቡበት ማይንድ ሰት መፍጠር አለባቸው።